ሁላችንም ሰብስክራይብ እናደርጋለን። እኔ ክርስቶስን እንትን እንትን ያለው እንዲሆነ ምናም ምናምን አይደለም። ስለ በቃ አይቼው ዋና አለ እኔ ሳየው ነው ማቆምቻ እንጂ ይሄ በመማል የሰው ልጅ ያወጣቸውን ሕጎች አላ እንትን እንትን እንትን ቢያሟላ ሰንበሌ ተነስቶ የሆነ ከኋላ ከሆኑ ዓመታቶች በፊት ያወጡትን መስፈርቶች መከተል አልፈልግም። ገብቶሃል? የሆነ ሰው ባለው ነው፣ ሁሉም እየተቀባበለው ምናምን ያንን ነገር አሁን ኖርማል አደረጉት። በዛ ደግሞ ስሚኝ፣ ሙሉ ሀሳብሽን ሰምተሻል፣ እያቆረጥኩሽ ነው። ልትቃረነኝ ነው? ተፈጥሮ ነው ተፈጥሮ ነው። ከየት ይጣመ ማለት እና እንደዛ ነው። እኔ እንትን የለኝም መስፈርት የለኝም። ዮርዳኖስ ዮርዳኖስ አንተን ደሞ እንጠይቀ፣ ለኦዲየንሶቻችን እኔም ከብዙ አመታት ጀምሮ ሲተላለፍ የመጣ ብዙም ነገር እስከዚህ ነው እንጂ እንዳልሽ ነው ምን ምን ምን ምን አይ ከብዙ አመታት ሲቲ ሲተላለፍ የመጣ ነገር ስለሆነ እንትን ሴት እንትን ሴት ማለት ምንም ሳያት ነው ወሬ እዚህ ጋር ቆጣቸውን በቃ ተናገሪ። እኔ ሰው ተስፋ ማስቆረጥ አልፈልግም። አይ ችግር ከይፕልኝ የምክሱ ሁሉም ገብቶሻል። ፊልተር እኮ ለማለት ነው። ከምንም ነገር በላይ ማርያምን እራሱን የሆነ ሰው ነገር ሆኖ በዚህ ወጥቶ በዚህ ገብቶ ምናምን አይደለም። በቃ እራሱን ከሆነ የተማረ ሰው አነጋገር ነው። የተማረ ሰው አነጋገር ነው አሉ። አመሰግናለሁ። በእናት ሙቀኝ እንዲሁም እንደ ሸሪፍ ተብያለሁ። ሸሪፍ እንትን ገጣሚም ታውቀዋል። ኮንቴንት ምናምን ምሳ አክቲንግና እንትን ነው ጨረስኩት። እንደምን ማን ኦኬ እንትን እያልሽ ነው።

ግን አንቺ ደግሞ አይዱ ሲሊንዳር ይችላል ወይ ራሱን እንዴት ነው ራሱን? ሆኗል ያ ሰው እዮሲ የሚባለው ካራክተር። አይናዳችሁ አይናዳለሁ? ሰው አንቺ ጢባራም እየመሰልኩት እኔ ጢባራም ነኝ። ግን ሩት አረ አንቺ ሙት ሙት! እኔ እንደው አንቺ ጠበርክብኝ ካልሽ፣ ጌታ በጣም ተግባቢ ሰው ነው ያለው። እኔ ራስ አለምንሽ ማው እንደዚህ ስትይ ኮስታር አይደለም፣ ጌታ ተጫዋች ነው። ዝምተኛ ነች ግን እሷ ጆሲ፣ እና እሩት አበበ፣ እሩት አበበ ለፍቅር አንቺ እና እንዳልሳሳት መሲ መሲ ግን እኔ ብዙ ብዙም ማለት አይደለም አይደለም እሱ እኮ በቃ የሆነ ታይም ነው እንጂ ሊሆን የሚችለው ሁሌም አደለም። እንደኔ የሚለፈልፈ አለ ግን እኔ ሁለት ደመወዝ በለው። ይሄን ጀለሶች አልጠቀሙም። አለቀች አለቀች። ምን ማለት ነው ታውቂያለሽ? ሉት ልብ መስጠት

አልገናነች ዘማን ስለተባለ በደንብ ካልሰራሁትም በደንብ ሳሰራው እንደዚህ ነው። ስትሰራውስ እንዴት ነው? እኔ በጣም ነው የተመቸኝ ግጥሙ፣ እራሱን ይጸፋው ይመስለኛል፣ ግጥሙ ያንተ

የወርዲማ የድሮ በስማ ኬ በጣም ግን ባትሽቀባበጡ። መቶችን እኮ እድል እንስጥ ብለን ነው። ገብቶሻል? ድሮ ነው የምትተዋወቁት። ሰማን እኮ ከዚህ በላይ ማብራራት አይጠበቀባቸው አይነት ሲላል ግን ጥሩ ነው። ዮርዲ ቆይ በስንት ጊዜ ውስጥ ነው አሁን? ስንት ገባ ፎሎወር? ቆይ በስንት ጊዜ ውስጥ ነው እንደዚህ ደረሰ? እኔ ነው እኔ መች መሰለሽ የጀመርኩት ሀያ ዓመቴ ሊሞላ ሲል አሁን ሀያ ሁለት ዓመት ሞላኝ። ሁለት ዓመት ቲክቶክ ላይ ፎሎወር መንጣት የጀመረው እኔ እኮ አካውንት ሳይኖረኝ ነበር የፈመስኩት። ከዛ አካውንት ሲኖረኝ ታውኩት። አልገባኝ። አካውንት ሳይኖረኝ ማለት ለሜርኩሪ እገባላት ነበረ የሄድኩኝ። ከዛ እዛ በደንብ አላ ሰው አውቆኝ ነበር አካውንት ከፍት ከዛ አካውንት ከፍቼ እስከ ሰባ ሺህ ምናምን በጣም ፀዴ ነበረ። ከዛ ልጄስ መቶ ከሄድኩኝ በኋላ ተውኩት ተውኩት ተውኩት። ስመለስ ነው ልጅ፣ በፊት ነው ላይቭ የገባን ወይስ በኋላ ነው? ከዛ በኋላ ተናድቆ ምናምን ነው ተሰርቶ ረዲ። እኔ እዛ ኔ ማስታውሰው አርባ ሶስት ሺ ፎሎር ነበር ከአንተ ጋር ላይቭ የገባው ጊዜ፣ ደግሞ መጀመሪያ ጊዜ ዛኔ ነው። አንተ ጋር በን ተደረገብኝ፣ ማርያም ላይ ባንተ ደርጎብኝ እኮ ነው ልክ ወደ መቶ ምናምን ሺ ስገባ እኮ ነው። በቃ አስከፍቼ ከፍዬ አንድ ሰው እንዳባ እንደገና የገባሁት ጋይስ አንድ ሰው እንዳዋሽ የጀመርኩት በስነ ስርዓት። ከዚ በፊት በቃ እንደንትንም ማሊዞም አላ ደስ ሲልሽ ትሰሪያለሽ በደንብ ሲደብርሽ ትተዋለሽ። እሺ ኤኒ ጊፍት ደብል ነው፣ ደብል ነው። ደብል ሁንም እንድ ልጁ ከባድ ነው። ያሁን እስቲ እስቲ አራት አራት ሊደርሳለች። የትም አትሄድ። ከዚህ በላይ የትም አትሄጂም። ከዚህ በላይ ከአራት መቶ የትም አትሄጂም። ሁለት ደቂቃ አለች። ሞክሪ